ሰላም ጤና ይስጥልኝ፣ ውዴት ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የምራረጥናችሁ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ጠቅላይ ሚኒስተር ዶክተር አብይ አህመድ በሶማሌ ክልል ለሚገነቡት የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይ መጣሉን አስታወቁ። በትናንትናው ዕለት ወደ ሶማሌ ክልል ያመሩት ጠቅላይ ሚኒስተር ዶክተር አብይ አህመድ በፌስቡክ ገጻቸው ባሰፈሩት መልእክት ዛሬ ሐሙስ መስከረም 22 2018 ዓ.ም የሁለቱ ፋብሪካዎች ግንባታ መጀመርን አብስረዋል። በክልሉ ይገነባሉ የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍ ድፍድፍ ነዳጅ እንደሚያወጣ እንደሚያጣራ እና እንደሚያጠራቅም ገልጸዋል። የነዳጅ ማጣሪያ ፋብሪካው በዓመት 3.5 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለውም በመልእክታቸው አስፍረዋል። የጎዴ ነዳጅ ማጣሪያ ድርጅት የሚገነባው በጎልደን ኮንኮርድ ግሩፕ እንደሆነም ጠቅሰዋል። በሶማሌ ክልል ለዓመታት የነዳጅና የተፈጥሮ ጋዝ ፍለጋ ሲያካሂድ የነበረው ጎልደን ኮንኮርድ ግሩፕ ጂሲኤል በካሉብና ሀይላላ ሳይቶች ሲያከናውን የነበረውን ፕሮጀክት መጀመሪያ ምዕራፍ ማጠናቀቁን የገንዘብ ሚኒስቴር በትናንትና ውለት አስታውቆ ነበር። ከገንዘብ ሚኒስትሩ አህመድ ሸዴ ጋር የተገናኙት የጂሲኤል ግሩፕ ሊቀመንበሩ ዙ ጎንግሻን ቀጣዩን የኢንቨስትመንት ምዕራፍ እቅድ እና ገንዘብ ልወጣን በተመለከተ እንደተነጋገሩም ተገልጿል። በቀጣይም ኩባንያው በነዳጅ ማጣሪያ ልማት እንዲሁም በድሬዳዋ ከተማ የብረት ማቅለጫ ማዕከል ምስረታ ላይ እንደሚሰማራ አስታውቋል ተብሏል። በተመሳሳይ በዛሬው ዕለት መሰረቱ የተጣለው የዩሪያ ማዳበሪያ ፋብሪካ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ እና ከዳንጎቴ ግሩፕ ጋር በመተባበር የሚገነባ እንደሆነ ዶክተር አብይ ገልጸዋል። ነሐሴ ወር ሁለቱ አካላት ግንባታውን ለማከናወን በተፈራረሙበት ወቅት ዳንጎቴ ግሩፕ የፋብሪካውን 60 በመቶ ድርሻ እንደሚይዝ፣ ኢንቨስትመንት ሆልዲንግስ ደግሞ 40 በመቶ ድርሻ እንደሚኖረው ተገልጾ ነበር። ጠቅላይ ሚኒስተር ዶክተር አብይ አህመድ ለማዳበሪያ በግብዓትነት የሚውለው የተፈጥሮ ጋዝ ከካሉብ የጋዝ ስፍራ እንደሚያወጣ አስታውቋል። ፋብሪካው የሚያወጣውን ጋዝ ለማጓጓዣ 108 ኪሎ ሜትር የማጓጓዣ ቱቦ እንደሚጠቀም እንዲሁም በአመት 3 ሚሊዮን ቶን ምርት እንደሚያቀርብ አበስረዋል። የማዳበሪያ ፋብሪካው ግንባታ ከሶስት ዓመት ብዙም ባልበለጠ ጊዜ ውስጥ እንደሚጠናቀቅ ከዚህ ቀደም ተገልጾ ነበር። ሁለት አሻጋሪ ፕሮጀክት ሲሉ ፋብሪካዎቹን የጠሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽመዋል ብለዋል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው። እድሎቻችን የመጠቀም ትብብሮቻችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችን የሚያሳዩ ናቸው ሲሉም ግንባታቸውን የተጀመሩት ፋብሪካዎች አሞካሽተዋል። ኢትዮጵያ በመድኃኒት ቁጥጥር ደረጃ ሶስት ውስጥ በመካተቷ ደስ ብሎኛል ሲሉ ዶክተር ቴድሮስ አድሃኖም ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሀኖም በኤክስ ገጻቸው ላይ ኢትዮጵያ ደረጃ ሶስት ውስጥ በመካተቷ እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። እዚህ ደረጃ ውስጥ በመግባቷም አሁን ከአፍሪካ ከግብጽ፣ ጋና፣ ናይጀሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዚምባብዌ፣ ሴኔጋል እና ሩዋንዳ ጋር መቀላቀሏን አስታውቋል። ይህም አፍሪካ የሀገር ውስጥ ምርቷን እንዲሁም ደህንነቱና ጥራቱ የተጠበቀ መድኃኒትን ወደ ማሻሻል እየተቃረበች መሆኑን እንደሚያሳይም ገልጸዋል። የዓለም ጤና ድርጅት ባወጣው መግለጫ እንደገለጸው ደግሞ ኢትዮጵያ ደረጃ ሶስት ውስጥ ልትገባ የቻለችው በምግብና መድኃኒት ቁጥጥር ባለስልጣን ቁርጠኝነት የተነሳ መሆኑን አስረድቷል። ባለስልጣኑ ከውጭ የሚገቡ መድኃኒቶችና ክትባቶች ዓለም አቀፍ ጥራትን ብቃትንና ደህንነትን ያሟሉ እንዲሆን ከፍተኛ ስራ ማከናወኑንም አስረድቷል። የዓለም ጤና ድርጅት በመግለጫው ይህንን የደረጃ ማሻሻያ የሰጠው 250 መስፈርቶችን በመገምገም እንደሆነ ጨምሮ አስረድቷል። በአለም ጤና ድርጅት ደረጃ ሶስት ማለት የተረጋጋ የተቀናጀ የተቀናጀና በአግባቡ የሚሰራ የቁጥጥር ስርዓት እንዳለ የሚገልጽ እውቅና ሲሆን ከዚሁ ቀጣዩ ደረጃ አራት የመጨረሻውና ከፍተኛው ደረጃ መሆኑንም ተዘግበዋል። አሜሪካ በኢትዮጵያ ለሚገነባው ግዙፉ አውሮፕላን ማረፊያ ድጋፍ ለማድረግ ቃል ገባች። ይህም የአፍሪካ ቀንድ የትራምፕ የመጀመሪያው ትልቅ ተነሳሽነት ነው ተብሎለታል። አሜሪካ በኢትዮጵያ በአስር ቢሊዮን ዶላር ለሚገነባው የአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገብታለች። ይህም የፕሬዚዳንት ዶናልድ ትራምፕ በአፍሪካ ቀንድ የመጀመሪያው ትልቁ የቢዝነስ ተነሳሽነት ተደርጎ ተወስዷል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀደም ብሎ በኢትዮጵያ ጉብኝት ባደረጉበት ወቅት ሀገሪቱ ድጋፍ ለማድረግ ቁርጠኝነቷን አስታውቀዋል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ቡሎስ የአሜሪካ የዓለም አቀፍ ልማት ፋይናንስ ኮርፖሬሽን በፕሮጀክቱ እንደሚሳተፍና ከቦይንግ ጋር በመተባበር ከኢትዮጵያ አየር መንገድና በአፍሪካ ባሉ ሌሎች ስራዎች ላይ የሰራ መሆኑን አረጋግጠዋል። ኢትዮጵያና ቤላሩስ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አካሂዱ። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከቤላሩሱ የመከላከያ ሚኒስተር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብርን ለማጠናከር ያለመውይይት ውይይት አካሂዷል። የቤላሩሱ የመከላከያ ሚኒስተር ቪክቶር ክሬኒን የኢትዮጵያን ለቤላሩስ በምስራቅ አፍሪካ ከሚገኙ በጣም አስፈላጊ ሀገሮች መካከል አንዷ መሆኗን ጠቅሰዋል። አክለውም ቤላሩስ ከኢትዮጵያ ጋር የሁለትዮሽ ተጠቃ ሚነትን የሚያስገኝ ግንኙነት ለመመስረት ፍላጎት እንዳላትም ተናግረዋል። ይህም በወታደራዊና ቴክኒካዊ በሆኑ ትብብሮች ላይም ተፈጻሚ ሆናት ያሉት ሚኒስትሩ አያይዘውም እኛ የቤላሩስ ና የኢትዮጵያ የጦር ኃይሎች ተወካዮች የሀገራቱን መሪዎች መመሪያ በግልጽ መከተል አለብን ብለዋል። ይህ የወታደራዊ ትብብር ውይይት የተካሄደው በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ በተካሄደው የዓለም አቶሚክ ፎረም ጎን ለጎን ከቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር ውይይት ማድረጋቸውን ተከትሎ ነው ተብሏል። የደቡብ ኮሪያ ፕሬዝዳንት አላግባብ የውጭ ጉዲፈቻ ዘዴ ለተጎዱ ሰዎች ይቅርታ ጠየቁ። የደቡብ ኮሪያ ፕሬዝዳንት እንደ አውሮፓውያን አቆጣጠር ከ1950 እስከ 1953 የኮሪያ ጦርነት በኋላ ለተቋቋመው ከ14000 ለሚበልጡ ህጻናት ጭንቀት፣ ህመምና ግራ መጋባት ለፈጠረው ታዋቂ የውጭ ጉዲፈቻ እቅድ ይቅርታ ጠይቀዋል። የእውነትና እርቅ ኮሚሽን ፕሮግራሙ የጉዲፈቻ ሂደት ሰብአዊ መብት የሚጋፋ መሆኑን ይፋ ካደረገ ከሰባት ወራት በኋላ ፕሬዚዳንት ሊጂ ሚዩንግ በፌስቡክ ገጻቸው ላይ እንዳስታወቁት በውጭ ሀገር በጉዲፈቻ ለተወሰዱ ደቡብ ኮሪያውያን ከልብ የመነጨ ይቅርታ ጠይቀዋል። በአውሮፓ አሜሪካና፣ አውስትራሊያ ከሚገኙ 367 ጉዲፈቻዎች የቀረበለት ጥያቄ የመረመረው ኮሚሽኑ መንግስትን በማጭበርበር ጉዲፈቻ ማመቻቸት፣ ህጻናትን ወላጅ አልባ እንደሆኑ አድርጎ ለመሳልና ማንነትን ለመቀየር መንግስትን ተጠያቂ አድርጓል። ፕሬዚዳንት ሊ ደቡብ ኮሪያ የማደጎ ልጆች በልጅነታቸው ወደ ውጭ ሀገር ሲላኩ ሊደርስባቸው የሚችለውን ጭንቀት፣ ሕማምና ግራ መጋባት ሲያስቡ ጥልቅ የሀዘን ስሜት እንደሰማቸው እና ባለስልጣናቱ የማደጎ ልጆችን ሰብአዊ መብት ለማስጠበቅ ወላጆቻቸውን ለማግኘት የሚያደርጉትን ጥረት እንደሚደግፉም ጠይቀዋል። እንደ ኤሮፓያን አቆጣጠር ከ1955 እስከ 1999 ከ140 ሺ የሚበልጡ ህጻናት ወደ ባህር ማዶ የተላኩበትና በሀገር ውስጥ እናቶችና አሜሪካውያን አባቶች የተወለዱን ቅይጥ ህፃናትን ከህብረተሰብ ለማግለል ከኮሪያ ጦርነት በኋላ የጅምላ ዓለም አቀፍ ጉዲፈቻ ተጀምሯል። የውጭ ጉዲፈቻ ከቅርብ ጊዜ ወዲህ ቀጥሏል። በአማካኝ ከ100 በላይ ልጆች ብዙ ጊዜ ያላገቡ ሴቶች በወግ አጥባቂ ማህበረሰብ ውስጥ መገለልን በመፍራት አሁንም እንደ አውሮፓውያን አቆጣጠር በሁለት ሳያዎቹ በየአመቱ ወደ ውጭ ሀገር ጉዲፈቻ ህጻናት ይላካሉ። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶለዳ ሚዲያ ቤተሰብ መሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ